ትናንት በሰራሁት በሄሉ ቪዲዮ ላይ ብዙዎቻችሁ የኔንም ሀሳብ የደገፋችኋላችሁ እሱንም የደገፋችኋላችሁ ማለት ነው። እሷ እንደውም ሲያንሳት ነው ምናምንም ያላችሁ ልጆች አላችሁ። ያብ ትክክል ነው ሄሉ ስህተት አለባት የምትሉ እሷ ከስር ከስሩ ስለምትል ነው የምትሉ ሰዎች በነገራችን ላይ ፍቅር ከያዛችሁ በቃ የማይድን በሽታ እንደያዛችሁ ቁጠሩት ማለት ነው። በቃ የዛ ሰው እስረኛ ነው የምትሆኑት እና ይችም ፍቅረኛው ናት። አሁን ላይ በነሱ መሀል እየገባች ነገሩን ድብልቅልቅ እያደረገች አለችው። ስለዚህ አሁንም ቢሆን ከእነሱ ህይወት ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋ ሁሉ ሰላም ነው። ሰላሞቼ ይብዛል ባላችሁበት፣ ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ይሄንን ቪዲዮ የምትከታተሉ ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ ቤተሰቡኑ ማለት ነው። ቪዲዮንም ላይክ ላይክ አድርጉት እና ውዶቼ ዛሬ የመጣሁበት እንግዲህ በሄሉ ላይና በያብ ላይ ነው። ትናንት በሰራሁት ላይ ሀሳብ ስለሰጣችሁ በዛም ሀሳብ ላይ ለመናገር ነው። በእሷም ቪዲዮ ላይ ደግሞ ሲያንስሽ ነው፣ ከስሩ እየተመጠመጥሽ፣ በትንሹም በትልቁም ዝም ብለሽ ከሱ ጋር እያለቃቀሽ፣ ራስሽን ያስናቅሹ አንችነሽ፣ ምናምን የሚል ብዙ ኮሜንት እያየው ነበርና የእሷ ቪዲዮ ላይ። በነገራችን ላይ ፍቅር ስለያዛትና ያንን ፍቅር ላለመግፋት ነው እየሞከረች ያለችው ብዬ አስባለሁ ሄሉ። ምክንያቱም እንደምታዩትም ደግሞ እሱ በመጣ ቁጥር ቶሎ በላይ ይቅርታ መታደርግለት ነገር ነው። ትንሽ እኔ እያስከፋኛለሁ። ለምን ይቅርታ ማድረግ ንጹህ ልብ ያለው ሰው ነው ይቅርታ የሚያደርገው። በነገራችን ላይ የይቅርታ ልብ የሌላቸው ብዙ ሰዎች አሉ። ልባቸው የጠቆረ ማለት ነው። ፈጣሪ ልባቸውን ያንጻላቸውና ልቦናውን ይስጣቸውና በኮሜንት የሚሳደቡ ስንት ሰዎች አሉ ማለት ነው። ልባቸው የቆሸሸ ሄሉ በነገራችን ላይ ልበ ንጹህ ስለሆነች ነው። በትንሹም በትልቁ በቃ ሰው ይቅርታ ሲላትም ይቅርታ እያደረገች ሰዎች ጋር የምትኖረው እና ስለዚህ አንዳንድ ጊዜ ይቅርታ ማድረግ ራሱ ጥፋተኝነት ነው ብዬ ነው ማስቡ። ለመሰላቸው ቤተሰቦች ይቅርታ የሚደረግለት እና የማይደረግለት ሰው አለ። በተለይ አሁን ያም ማለት ነው በጣም ታፈቅረዋለች፣ ተወደዋለች፣ ስለ ወደደችው ስላፈቀረችው ነው እንደዛ እየሆነባት ያለው ወይንስ ምንድን ነው? መልሶ ደግሞ እኔ እኮ ያን ነገር ለማጣራ ስለፈለግኩ ነው። ከማን የተላከው ማን የላከው እውነት ነው ውሸት ነው የሚለው ነገር ላጣራ ነበር ምናምን ነበር ያለው። ይሄ ነገር ቢያጣራስ ያ ነገር እውነት ቢሆነስ ከእሷ ጋር መለያየት አለበት? ያ ኮ ያለፈ ታሪኳ ነው። እሷ እሱ ጋር እያለች ምንም ነገር አታድግ እንጂ ያለፈ ነገሩን ሁሉ እያየ ያለፈ ሕይወቷን ሁሉ እየጎረጎረ እያወጣ ይሄ ለምን ሆነ ይሄ ለምን ሆነ ለምን ደበቅሽ ማለት አይችልም። ከሱ ጋር እያለች የነበረውን ነገር ብቻ ነው መጠየቅ የሚችለው ብዬ አስባለሁ። እና ትንሽ ነገሮችን በጣም እያወሳሰፋቸው ነው። ይችም የያብ ፍቅረኛ የምትባል ያብን ያፈቀረችው ልጅ ከህይወታቸው ካልወጣች ያብና ሄሉ አንድ ላይ መሆን አይችሉም። በጣም ከባድ ነው በነገራችን ላይ እና ያብና ሄሎ አንድ ላይ ቢሆኑ ደስ ይለኛል፣ ግን ደግሞ ቤተሰቦቼ በጣም እኔ በተለይ እንደውም ከያብ እንዳልክ ጋር ብትሆንና እንዳልክ ነው እሷን ተንከባክቦ ሚይዛት። እንዳልክ ጋር እያለች በጣም ደስተኛ ሰርፕራይዝ እያደረጋት ምናምን በ ይሆን መዝናኛ ቦታ ሁሉ ነበር የሚገናኙት በጣም ነበር ደስ የሚሉት። ና ይሄ ቤት ውስጥ እያስቀመጠን የሴት የቤት መቤት ይመስል እዛው እየሄደ ጨጓሯን ይልጣታል ማለት ነው በገዛ ቤቷ። ጉድ እኮ ነው ረ ያበረ ያ ብንከባበር፣ ያበረ ተው መስመር አለፍክ። አሁን ገና ያ መስመር አለፈ። የእውነት ማለት አንዳንድ ጊዜ የሆነ ነገር ስናይ እኮ ማጣራት የሚባል ነገሩ ምንም ችግር የለውም ግን ደግሞ ለምንድን ነው ከእሷ ጋር ማውራት የማይፈልገው? አንዳንድ ነገሮች እኮ በግልጸኝነት ካላወራን ከባድ ነው። እና አንዳንዶች ደግሞ አራ ይለያዩ ማይጣሉ ምናምን ለምትሉ ምን አሁን እየታረቁ ነው እንዴ? እየተጣሉ አይደል? እንደ በየሰዓት በየደቂቃው አንድ ጊዜ ይታረቃሉ፣ አንድ ጊዜ ይጣላሉ። ፍቅራቸውን እኮ የቃቃ ጨዋታ አደረጉት ማለት ነው ያ አሁንም ቢሆን ሄሎ ቶሎ ብላ ይቅርታ ማድረጓና ቶሎ ብላ ከስሩ ውትፍ ማለቷን በጣም ነው የጠላዎት። በቃ ይሄ በዚህ ነገር አናዳኛለች። ለምን ቢያንስ እንኳን በደንብ ለፍቶ በጣም ይቅርታ ጠይቆ ተመላልሶ ቢያገኛት ድጋሚ ጥፋት አያጠፋም ነበር ማለት ነው። ግን በቃ እሷ ስለምትወደው ቶሎ ብላ ነው ይቅርታ የምታደርግለት። ሄዶ ቅፍ ካደረጋት በቃ እሺ ብላ ይቅርታ ነው የምታደርግለት። አሁንስ ሄሉ እያናደደች ነው ማለት ነው።